ባለስልጣናቱ የሚሰግዱላት ድብቋ ሴት! እስኪ ዛሬ ሐሳባችንን ሸካክፈን ለማመን የሚከብድ ጉድ ወደሚፈጸምባት የእስያ ምድር ኔፓል እናቅና። በዓለማችን የምናውቃቸው ታላላቅ መሪዎች ሥልጣን ለሰጣቸው ሕዝብ ቃል ገብተው እጅ ነስተው እንደሚሾሙ የታወቀ ነው። ነገር ግን ከዚህ በተገላቢጦሽ ሥልጣን ይጽናልኝ እባክሽ ሹሚኝ ብለው በሕፃን እጅ እግር ሥር ተደፍተው ሹማምንት ሲለማመኑ የሁኔታቸውና ስልጣናቸው መጽደቅ ከሕፃን ይሁንታ ሲጠባበቁ መመልከት ለማሰብ እንኳን የማይመች እልድ ሊመስል ይችላል። እጅግ አስገራሚ ለማመን የሚከብዱ አልፎ አልፎም አስደንጋጭና አስፈሪ ባህሎች በሚስተናገዱባት የእስያ ምድር አንዲት አገር ኔፓል ውስጥ በሕዝብ ምርጫም ሆነ ሀያል ነኝ ብሎ በወታደራዊ ጉልበት አሸንፎ መፈንቅለ መንግሥት አድርጎ ሕዝቡን አንቀጥቅጦ ይመራል የሚባልለት ማንኛውም የአገሪቱ መሪ ሳይቀር ፈቃድ ጠይቆ በዚች በምትመለከቷት ታዳጊ እግር ስር ተደፍቶ ሲማጸንና ሥልጣኑ እንዲጸድቅለት ሲለማመጥ መልከት ምናልባትም ለእኛ እንግዳ ቢሆንም በኔፓል ግን የተለመደ ሕግ ነው። ይህ ሥርዓት የአገሪቱን የረጅም ጊዜ መንፈሳዊና ባህላዊ እሴቶችን የሚያንጸባርቅ ሲሆን የፖለቲካው ዓለም ከሃይማኖታዊ እምነት ጋር ምን ያህል በጥብቅ እንደተቆራኘ በግልጽ ያሳያል። ታዲያ ግን ይህቺ ታዳጊ ሴት እንዴት ነው ለዚህ ሹመት የምትበቃው? ሃይማኖታዊ ሥርዓቱስ ምንድን ነው? እነዚህን ሁሉ በዛሬው ፕሮግራማችን በስፋት እንቃኛለን። ከዛ በፊት ግን ይህንን አጓ አስፈላጊ ፕሮግራም እስከ መጨረሻው እየተመለከታችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ሃሳባችሁን ኮመንት ላይ በማስፈር እንድትከታተሉን እየጋበዝን በቀጥታ ወደ ዕለቱ ፕሮግራማችን እንለፍ። ነገስታትና ህዝቡ ሳይቀር የሚሰግዱላት ይች የምትመለከቷት ታዳጊ ሕፃን ታዲያ ይሁን ብላ የአገሪቱን መንግስት እስክታጸና ድረስ ለንጉሱም ሆነ በዘመናዊው ዓለም ለተመረጠው ፕሬዝዳንት ስልጣን የማይጸና ሲሆን ታዳጊዋ ይውንቷን በሰጠችበት ቅስፈት ግን ህዝቡም መሪውን መሪው ደግሞ ይህችን አማልክት ተቀብሎ የመኖር ስልጣንና ኃላፊነት እንዲወስድ ይደረጋል። ካለማችን አገራት ሁሉ ተለይታ አራት ማዕዘን ያልሆነ ሰንደቅ ዓላማ በማውለብለብ ወይም ለበርካታ ጊዜ ቁጥር ስፍር የሌለው ውድመትን የሚያስከትልባት ርዕደ መሬት በተደጋጋሚ ስትመታ የምትታወቀው ኔፓል ከነዚህ የተለየ እጅግ አስደናቂ ስርዓት የሚስተናገድባት ሀገር ስትሆን ይኸው ሕፃናት ልጆችን በመለየትና በመምረጥ በሕይወት ያሉ የምድር አማልክቶች በሚል የተሰየመ አምልኮት አላት። ልጆቹ እንደ የኩዮቻቸው ወደ ትምህርት ቤት አልያም ወደ ጨዋታ ከመላክ ይልቅ እያስዋቡና እያስጌጡ በአስፈሪና ግዙፍ መኖሪያ ቤት ውስጥ አስቀምጠው ሕፃናቱን የማምለክ ሥርዓት በኔፓል የተለመደ ጉዳይ ነው። በዚህ ሻርኪ በተሰኘው የጽድቅ እንደሆነ በሰየሙት አምልኮታቸው የተመረጡት ሴት ሕፃናትም በግንባራቸው ላይ በሚቀቡት ቀይ ቀለም ባሻገር የአይናቸው ቅንድብ ከግንባራቸው ጋር እንዲገናኝ ተደርጎ ይኳላሉ። ይህን የሚመለከቱ ሁሉ ለአማልክት መመረጣቸውንና ልዩ ኃይል አለው ተብሎ የሚታሰበው ግንባራቸው መልእክቱን ለማስተላለፍ እንደሆነ ይነገራል። ሕፃናቱ ለአማልክት ለመመረጥ የሚያበቃቸው በትክክል ይህ ነው የሚባል መስፈርት እስካሁን በማህበረሰቡ ዘንድ ባይኖርም ነገር ግን ከልጅነታቸው ከ ለአማልክትነት ተመርጠው ሲመለኩ ከኖሩ በኋላ ዕድሜያቸው ከፍ ያለና ለአቅመ ሔዋን እየደረሱ ሲመጡ ግን የአምላክነት ሥልጣኑ እንደሚርቃቸው ታምኖ በሌላ እንዲተኩ ይደረጋል። ከዚህ ቀደም በሕይወት ያለች አማልክት ተብላ ስትመለክ የቆየች ሴትን እድሜዋ በጨመረ ቁጥር ሰዎች ለአምልኮ የሚጠቀሙበትንና እነሱ የሚኖሩበትን ቤት ለተተኪዋ ሕፃን በመልቀቅ እንድትወጣና መደበኛ ሕይወቷን ከህዝቡ ጋር ተቀላቅላ እንድትመራ ትገደዳለች። ይህ ሽግግር ከ በዓላትና ከአምልኮ ድምቀት ወደ ተራ ሕይወት የመመለስ ሂደት ለአብዛኞቹ የቀደሙ አማልክቶች እጅግ ፈታኝና ከባድ የስነ ልቦና ጫና የሚፈጥር ነው። ከንጉሳዊ አክብሮት ወደ ተራ ሰውነት መውረድ የባህል ድንጋጤንና ማንነትን የማጣት ስሜትን ያመጣል። በሰዎች የራስ ቀል የተሽቆጠቆጠው የአማልክቷ መኖሪያ ቤትም የኔፓል የአምልኮ ስፍራ ሲሆን፣ በኢኮኖሚ ከፍተኛ ድቀት ውስጥ የምትገኘውና ያማሩ የኪነ ህንፃዎች እምብዛም በማይታዩባት አካባቢ በተለየና ቀልብን በሚስብ ግዝፈት መታየት ይችላል። ቦታውን ለመጎብኘት የሄዱ ቱሪስቶች ከጉብኝታቸው በኋላ ፍጹም ትዕግስትና ጸጥታ የሚጠባበቁ ከሆነ የወቅቱ ታዳጊ አማልክት የሆነችው ሕፃንን ለማየት እድል ሊገጥማቸው እንደሚችል ይገለጽላቸዋል። ይኸውም የልባቸውን ፍላጎት መመልከት የምትችለው ሕፃኗ ልታያቸው ብክ ስትል ብቻ እንደሆነ የሚገለጽላቸው ይናገራሉ። ይህ ግዙፍና ጥንታዊ ሕንፃ በውስጡ የሚኖረውን የኩማሪ ወይም በህይወት ያለችው አማልክትን ቅድስናና ልዩነት የሚያሳይ ነው። ምንም እንኳን ቦታው የቱሪስቶች መዳረሻ ቢሆንም የጉብኝቱ ዓላማው ግን የሕፃኗን መንፈሳዊ ኃይል ማክበርና ለበረከት መማጸን ነው። በቦታው የሚታየው ጥልቅ ጸጥታ የኔፓላውያንን ለአምልኮ ሥርዓቱ ያላቸውን ታላቅ ክብርና የፍርሃት ስሜት ጭምር ያንጸባርቃል። ይህ ሁሉ የተገላቢጦሽ ነውና አጀብ እያለን እንቀጥል። በአምልኮ ስፍራው አማልክቷ ብቅ እስክትል ድረስ በጸጥታ ከምትጠባበቅበት ስፍራ ከለበሰችው ቀይ ልብስ አንስቶ በግንባሯ ላይ እስከተቀባችው ቀለም ድረስ በቀይ ቀለም የተሽቆጠቆጠች እድሜዋ ቢበዛ ከስምንት የማይበልጥ ታዳጊ ከፍ ካለ ስፍራ ላይ ብቅ የምትል ሲሆን ሁኔታው የተገላቢጦሽ ሆኖ ታዳጊዋ የተሰበሰቡትን አዋቂና አዛውንቶች ሁሉ ከመፍራትና ከማዘን ይልቅ እጅግ ኮስታራና ለመግለጽ በሚያዳግት አስፈሪ ፊትም በአርምሞ እንደምትመለከታቸውና ተከታዮቿም በዚህ ወቅት ጎንበስ እያሉ እንደሚሰግዱላትና የአምልኮ ሥርዓቱንም እንደሚፈጽሙ ይነገራል። የሕፃኗ ይህ ሁኔታ በልጅነቷ የተጫነባት ከባድ ኃላፊነትና ከኩዮቿ የተለየ የህይወት ጎዳናዋን በግልጽ ያሳያል። እሷ የልጅነት ንጽህናና ተጫዋችነት ሳይኖራት የአዋቂዎችን የፍርሃት፣ የአክብሮት ሸክም ትሸከማለች። ይህ የሕፃኗ ከፍ ያለ ግርማ ሞገስ ያለው ቁመና የኔፓላውያንን ጥልቅ እምነት መሠረት ያጠናክራል። እንደ እድሜ ኩዮዎቿ በምታያቸው ክስተቶች በመደናገጥ አዋቂዎችንም ሆነ የተሰበሰበውን ህዝብ ማፈር፣ መሳቅና መጫወት፣ መደበቅ የማይፈቀድላት የቺ አምላኳ ህፃን የሚሰጣትን አክብሮትና ፍቅር በርካታ በሆኑ ህጎች የምታጠር ሲሆን፣ አንዱ የአማልክት ፈገግታ ሰዎች በሞቱበት ጊዜ ወደ ገነት እንዲገቡ ፈቃድ መስጫ ምልክት በመሆኑ፣ በምድር ላይ ሕይወት ያለው ሰው ስታይ ለአፍታ የሚያክል ፈገግ እንዳትል መገደዷ የግድ ነው። ፈገግ ካለች ያ ሰው ወደ ሞት ይሄዳል ተብሎ ይታሰባል። ይህ ሕግ የሕፃኗን ተፈጥሯዊ የሕፃንነት ስሜት በመግታት ሰው ሰራሽ የሆነ መለኮታዊ ገጽታ እንድትላበስ ያስገድዳታል። በሌላ በኩል ፈገግታ የመከልከሉ ነገር ስሜቷንና ምላሿን በመቆጣጠር በሕዝቡ ላይ የሚኖራትን ምስጢራዊና የማይገመት ኃይል ያጠናክራል። ይህም የሥርዓቱ መሠረት የሆነውን የፍርሃትና የአክብሮት ሚዛንን ለመጠበቅ ወሳኝ ነው። ሕፃናቷ መላእክት ተብለው በተሰየሙበት በዚህ ቅስበ ከቤተሰቦቻቸው ተለይተው በልዩ ተንከባካቢዎች በአምልኮ ስፍራው እንዲኖሩ ከመገደዳቸው በላይ በአመት ከ13 ጊዜ በላይ በአደባባይ የሚዘጋጁ በዓላት ላይ የተለያዩ አካባቢዎችን እየዞሩ ህዝቡን እንዲባርኩ መደረጋቸው በተጨናነቁ በዓላትም የነሱ ፍላጎት ምርጫ ሳይታወቅ መወሰዳቸው ሳያበቃ ደህንነትና የተፈጥሮ አደጋ የሚፈራረቅባት ኔፓል ለሚከሰቱ ችግሮች ሁሉ ልመና የሚደረግላቸው መሆኑን የሕፃናቱን መብት የሚጋፋ እንደሆነ ቢጠቅሱም ከኔፓል ህዝቦች የተጠበቀ አምልኮ የመነጨው የህፃናቱ ፍርሃትም በእርግጥም ታዳጊዎቹ ለራሳቸውም ለቤተሰቦቻቸውም ብሎም ለአገራቸው ዋጋ እየከፈሉ መሆናቸውን እንዲያምኑ እንዳስገደዳቸው ይነገራል። ይህ ደግሞ በባህልና በሰብአዊ መብቶች መካከል ያለውን ውስብስብና አወዛጋቢ ግንኙነት ያሳያል። የኔፓል መንግሥት ይህንን ጥንታዊ ልማድ ከዓለም አቀፍ የሕፃናት መብት ጥበቃ ሕጎች ጋር ለማጣጣም ከፍተኛ ፈተና ገጥሞታል። ለዚህም ማሳያ የነበረው በጠንካራ መሠረት የተሰራው የአማልክቱ መኖሪያ ኔፓል በርዕደ መሬት በተናጠች ወቅትም አንድም ጉዳት አለማስተናገዱ ሲሆን፣ በወቅቱ በአካባቢው የነበሩ ቤቶች በጠቅላላ ሲወድሙ ሕዝቡ ወደዚህ አምልኮ ቦታ በመምጣት ታዳጊዋን አማልክት ሲማጸን እንደነበረና ታዳጊዋን በምላሹ አይዟቹ ምንም አይፈጠርም በሚል መልስ ስታረጋጋቸው እንደቆየች ኔፓላውያኑ አስታውሰው ያስረዳሉ። ታዲያ በአካባቢው ስንጥር እንኳን አልተረፈበትም በተባለውና እጅግ ከፍተኛ ውድመት ባደረሰው በዚህ የርዕደ መሬት አደጋ የአምልኮ ስፍራው መትረፍ በርካቶችን ያነጋገረ ሲሆን፣ አንዳንዶቹ የህንፃው ግንባታ ጥንካሬ ነው ቢሉም አብዛኛው የኔፓል ህዝብ ግን ከህንፃው ግንባታ ጥንካሬ ሳይሆን ውስጥ ካለችው እንስት ህፃኗ የተነሳ ነው የሚሉ ተከታዮቿ በእርግጥ ፈጣሪ ይህችን ታዳጊ ሴት አማልክት አድርጎ ለመፍጠሩ ምልክት አሳይቶናል ሲሉ የህፃናት መብት የሚተቸውን አምልኮ ስነስርዓታቸውን ሲደግፉ ሲያሞካሹ ይስተዋላል። በተደጋጋሚ የህፃናትን መብት ተሟጋቾች ህፃናቱ አማልክት አይደሉም፣ ትምህርታቸውን መማር የልጅነት ሕይወታቸውን ማጣጣም ይጠበቅባቸዋል፣ እባካችሁ ተዋቸው በማለት ቢማጸኑም አታስቁን፣ በሁኔታችንም አትግቡ እኛም የአምልኮ ስነ ሥርዓታችንን እንፈጽምበት በወጋችንና በስርዓታችንም የሚገባ ማንንም አንቀበልም ሲሉ ኮስተር ያለ አቋማቸውን በተደጋጋሚ ሲገልጹ ቆይቷል። አሁንም ድረስ የመብት ተሟጓቾቹ ተደጋጋሚ ጩኸትና መግለጫ ሲያሰሙ ቢታዩም ኔፓላውያኑ ሕፃንን ማምለኩን ተያይዘው ቀጥለዋል። በዚህም ሕፃናቱን የማምለክ ስነ ሥርዓት ውስጥም ለወቅቱ የተመረጠችው ታዳጊ እግሯ የኔፓልን መንገዶች እንዳይረግጥ የሚያስገድድ ጥብቅ ስርዓት መኖሩ ለክብረ በዓላ ት ብቻ እንድትወጣ የሚፈቀድላት ቢሆንም በእነዚህ አጋጣሚዎች አንድም ለጽድቃቸው አንድም ደግሞ ለእንጀራቸው ብለው የሚያገለግሉ ወጠምሻ ሰራተኞች አማካኝነት ለሰዎች ሸክም በሚንቀሳቀስ ሰረገላ አማካኝነት ተጭና እንድትንቀሳቀስ ትደረጋለች። ታዲያ በዕድሜዋ እንደ እድሜ ኩዮቿ ዘመናዊውን የትምህርት ዓለም ብሎም ጨዋታና መዝናናት መከልከሏ ሳይሆን ከቤተሰቧ ተነጥላ በምትወሰድበት ግዙፍ ከራስ ቅድ ወደ ተሽቆጠቆጠው ህንፃ እንድትወጣ መደረጓ በእርግጥም በህጉ መሰረት ፈገግቷን የሚያስጨልም የሚያደርጋት ሲሆን ሰዎች ችግሮቻቸውን ዘርዝረው ከስሯ እያነቡ ሲማጸኗትም ችግራቸውንም ሰምታ አይዟችሁ የማለት የልጅ አዋቂነት ግዴታ ተጥሎባት ይህ የኩማሪ ህይወት በከፍተኛ ደረጃ የተከበረና በተመሳሳይ መልኩ የተነጠቀ ህይወት ነው። ታዳጊዋ በህዝቡ ልብ ውስጥ የምትኖረው አማልክት ብትሆንም በግል ህይወቷ ግን የብቸኝነትና የከባድ ህግጋት እስረኛ ሆና ትኖራለች። የዚህ አይነቱ አምልኮ ዘመናዊ ትምህርትንና የህፃናትን የሥነ ልቦና ፍላጎት ሙሉ በሙሉ ችላ ማለቱ ለቀጣዩ ሕይወቷ ምን ያህል ከባድ ጉዳት እንደሚያስከትል መገመት አያዳግትም። ታዲያ በዚህ በማያባራ የኔፓል ህዝቦች ታዳጊ ህፃናትን የማምለክ አስተምህሮና ባህል በቤተሰብ ውስጥ የሚቀጥል ሲሆን በረዥም የዘር ሐረግ ሳይቀር የሚተላለፍ የቤተሰቡን የመጨረሻ ሴት ልጅ ሳይቀር እና ለእርሷም የመስገድ ግዴታ ለሁሉም ኔፓላውያን የተሰጠ ኃላፊነት ነው። ከቤተሰብ ውስጥ የመጨረሻ ታዳጊ ሴት ልጅ ሁል ጊዜ ትመለካለች ይሰገድላታል። በአገሬው ዘንድ የምትመለከው ታዳጊ ለክብረ በዓላት በምትወጣበት ወቅትም መሰል ልብስ ለብሰውና ተመሳሳይ ቀለማትንም ተቀብተው በየጊዜው የቤተሰቡን ጸሎት እንዲቀበሉ የሚደረጉት ታዳጊዎችም ከአባትና ከእናታቸው ጀምሮ በሕይወት ያሉ የቤተሰብ አባሎቻቸውን በሙሉ እንዲያመልኳቸው የሚደረግ ሲሆን በጊዜው የመጨረሻ ሴት ታዳጊ በመሆኗ የምትመረጠው እንስትም እድሜዋ በጨመረ ቁጥር በቤተሰብ ውስጥ የምትወለደዋ ቀጥ ቁጣዋ ታዳጊ የአምላክነት ስልጣኗን እንድትረከበው ይደረጋል። ይህ ደግሞ በህብረተሰቡ ውስጥ የሴት ልጅን መንፈሳዊ ቦታ ከፍ የሚያደርግ ቢሆንም በቤተሰብ ውስጥ ያለውን ተፈጥሯዊ የስልጣን ተዋረድ የሚቀይር አስገራሚ ልማድ ነው። ከዘመን ዘመን የተሻገረው ይህ አምልኮ ታዲያ በያዝነው እጅግ ብዙ ሰልጥኗል በተባለው በዚህ ዘመን መቀጠሉ አነጋጋሪ መሆኑን አሁንም የቀጠለም ሲሆን በኔፓል ስልጣን የሚይዙ ፕሬዝዳንት ለስልጣናቸው የሚያሳስባቸው የመንግስታቱ ድርጅት ተቀባይነት ወይም የጎረቤት ሀገራት ተቃውሞ ሳይሆን የሴት አማልክቱ ነገር እንደሆነ ይነገራል። በመሆኑም ሀገሪቷ በተለያዩ ጊዜ የተነሱ መሪዎቿ በተለያዩ መልኩ ይህንን አምልኮና ስርዓት ለማስቀረት የበኩላቸውን ሙከራ ቢያደርጉ በምትርኩ ጠበቃቸው ከፍ ያለ የህዝብ ተቃውሞ እንዲሁም አልፎ ተርፎ የመፈንቅለ መንግስት ጭምር መሆኑን ተከትሎ በኔፓላውያን ዘንድ ብቸኛዋ አምላክ ሆናቸዋለች። እንግዲህ ክብሯን አድማች ተመልካቾቼ፣ በዚህ የዩቲዩብ ቻናላችን አስደናቂ ፕሮግራሞችን ብቻ እየተመለከትን ስንቱን አጀብ ስንቱን ጉድ እያልን ከዓለም እስከ ዓለም ዳርቻ ስንዘዋወር ሰነባበትን። አለማችን ስፍር ቁጥር የሞላት ድንቆች እና ጉዶች የተሞላት ናት። እነሆ በዛሬው ዕለትም ከኔፓሉ ምድር እንዲህ የተመለከትኩትን አስቃኟችሁ። እናንተስ በዛሬው ፕሮግራም ምን አስተያየት አላችሁ? እንደ ተለመደው አስተያየታችሁን ኮመንት ላይ እንድታሰፍሩ እየጠየቅኩኝ ለዛሬ ያበቃው፣ መልካም ጊዜን ተመኘው።